ሰላም ጤና ይስጥልኝ። ውድ ቻናሌ ቤተሰቦች ይህ የመለከት ቲዩብ ነው። በመለከት ቲዩብ መንግሥተ ሰማይና ገሃነም የተሰኘውን የኮሪያዊን ፓስተር ምስክርነት ክፍል እስከ ሶስት ያለውን አየር እስከ ሶስት ካለው ክፍል ብዙ ነገር እንደተማራችሁ አምናለሁኝ። በክፍል ሶስት በመንግሥተ ሰማይ ቤታችን ያማረ እንዲሆን የዳንበትን ወንጌል በተቻለን መጠን መመስከር፣ ለመሰከርንላቸው ሰዎች መጸለይ የታረዙትን ማልበስ፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የተቸገሩትን መርዳት፣ መጽሐፍ ቅዱስ ለሌላቸው በስጦታ ማበርከት፣ እንደዚሁም የክርስቶስን ቤተ ክርስቲያን በጊዜ በእውቀትና በገንዘብ ማገልገል ዋጋ እንዳለው አስተውለናል። አሁንም ወደ ክፍል አራት ከመግባታችን በፊት በአንዳንድ ጥያቄዎች እንጀምር። ቤተ ክርስቲያን የሚመላለሱ ሁሉ አማኞች ይመስሏችኋልን? ትችትን፣ ንቀትንና ሌላም ቤተ ክርስቲያንን የሚያንቋሽሽ አመለካከትን የሚያራምዱትን ጌታ የሚወዳቸው ይመስላችኋል? ከፊት ቆመው የሚያስተምሩ ጣፋጭ አንደበት ያላቸው መጋቢዎች፣ አስተማሪዎች በእውነት ከልባቸው መንግሥተ ሰማይና ገሃነም እንዳለ የሚያምኑ ይመስላችኋል? ዛሬ ገንዘብ ተኮር አገልግሎቶችን የሚያገለግሉ ነጌ ማይቀጡ ይመስላችኋል? ክፍል አራት ዛሬም ለዚህ ጥያቄ መልስ ይመልስልናል። ከተቻላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ደግሞ ይህንን መልእክት ለምትወዷቸውና መዳን ለሚፈልጉት ሁሉ ሼር በማድረግ መልእክቱን እንድታደርሱልኝ እያልኩኝ በጌታ ፍቅር እጠይቃችኋለሁኝ። በመቀጠልም ወደ ክፍል አራት ዕድሜያቸው ለማመዛዘን የማይችል አዳጊ ልጆችና ሕፃናት እንዲያዳምጡት ወይም እንዲያዩት አይመከርም። ወላጆች ሆነን አሳዳጊዎች ይህንን ክፍል አድምጠን እነርሱ ሊገባቸው በሚችል መልኩ ልናስረዳቸው ይገባል። ተመደቡልኝ ሁለት መላእክቶች ጋር ጉብኝቴን ወደ ሲኦል ቀጠልኩ። እነርሱም አሁን ቀጣዩ ጉብኝትህ ሲኦል ነው አሉኝ። ወገኖቼ ሆይ የሲኦልን ምንነትና አስፈሪነት የነገሩን እውነትነት ብታውቁ እንዴት ደስ ባለኝ። በምን ቋንቋ ላስረዳችሁ? በምድራዊ ቋንቋ ለማስረዳት ግን እስቲ ይሞክራል? ሲኦልን በምጎበኝበት ወቅት መጮ ጀመርኩ። በጣም ትልቅ ነው በጣም ሰፊ ነው አቤት እያልኩ ይሄ ስፍራ ለሰይጣንና ለመላእክቱ የተመደበላቸው የተረገመ ስፍራ ነው አልኩ። አሁን ከምንኖርባት ምድራችን ሺ ጊዜ ሰፊና ራሱን የቻለ ምድራችንን ሺ ጊዜ ጥፍ የሚያል ቦታ ነው። በፍጹም በአይን አይቶ መጨረስ አይቻልም። ግማሹ ስፍራ በጣም ቀይ የሆነ ቀለም ይመስላል። ግማሹ ስፍራ ደግሞ በጣም ጥቁር ያለ ጨለማና አስፈሪ ስፍራ ነው። እኔም ለሚያስጎበኙኝ ለምን ግማሹ ስፍራ ቀይ ሆኖ ሌላኛው ስፍራ ድብን ያለ ድቅድቅ ጨለማ ሆነ? አልኳቸው። እነርሱም አዎ፣ እንደምታየው ልክ እንደ እሳተ ገሞራ የሚነደውና ይህንን ድቅድቁ ጨለማ ነፍሳቸው ለቅጣት የምትሰጥባቸው ሰዎች የመጨረሻ ስፍራቸው ነው። እንደምታውቀው በምድር ላይ ብዙ ቤተክርስቲያን የሚሄዱ ሰዎች አሉ። ብዙዎች ቤተክርስቲያን ይመላለሱ እንጂ እውነተኛ አማኞችና በክርስቶስ የዳኑ አይደሉም። ስለዚህ በምድር እንደምታውቀው እና እንደምታያቸው አምላካችን እንደዛ አያያቸው። እውነተኛ አማኝ የሞተለትን ጌታ የሚያውቅና ስለሞተለት ጌታ በሕይወት ዘመኑ ሁሉ ለሌሎች እየመሰከረና ለጌታው ክብር በሁሉም አቅጣጫ እንደ ቃሉ ይኖርለታል። በምድር ያሉ ብዙ ቤተ ክርስቲያኖች በሲኦል መኖር አያምኑ። ከዚህ የተነሣ እንደ ፈለጉ በኀጢአት ይኖራሉ። እዚህ ስፍራ የምታየው ነገር ሁሉ በመንግሥተ ሰማያ ያየኸው የአምላካችን የእግዚአብሔር ሌላኛው የምሕረቱ ተቃራኒ ወይም ሌላኛው የባህሪው ገጽታ ያሳያል። አንድ ሰው ወደ መንግሥተ ሰማያት ሲገባ አንድ ሺህ ሰው ወደዚህ ስፍራ በየጊዜው ይገባል። ይህ ስፍራ ሰዎች በምድር ላይ የተሰጣቸውን ያምላካቸው ምሕረትና ጸጋ ያጣጣሉና የናቁ ነፍሶች ማከማቻ ነው። የመንግስተ ሠማይና የሲኦል ሁኔታ በናንተ የቁጥር ሂሳብ ሲመዘን አንድ ሺህ ለአንድ ነው አሉኝ። እኔ የፕሬስቢተሪያን ፓስተር ነኝ። ከአንድ በኮሪያ በታወቀ የመጽሐፍ ቅዱስ ኮሌጅ የተመረኩ ነኝ። ስለዚህ በጣም ታዋቂ ከሆኑ ሰባኪያንና ተናጋሪዎች የምንበደብ ሰው ነኝ። እውነቱን ለመናገር በዕውቀት እንጂ በዚህ ጉብኝቴ ልምምድ እንዳየሁት አይነት ከውስጤ ስለ መንግሥተ ሰማያትና ስለ ሲኦል አላምንም ነበር። ለስብከቴ ማጣፈጫና ሰዎችን ለማስፈራሪያ እንጂ በሚገባ አላምንበትም ነበር። አሁን ግን እንደዛ የነበርኩት ሰው በርግጥ ሲኦል መንግሥተ ሰማያትም አሉ ብዬ አረጋግጥላችኋለሁ። ለዚህም ይመስለኛል ጌታ ይህንን የመጎብኘት እድል በምሕረቱ የሰጠኝ። ክርስቲያን እንደሆናችሁ ራሳችሁን የምትቈጥሩ፣ ነገር ግን በምድር ባላችሁ የሕይወት ዘመን ሁሉ እንደ እግዚአብሔር ቃልና በመንፈስ ቅዱስ ፈቃድ ሕይወታችሁን የማትመሩ በሥጋችሁ ፈቃድ እንደ ፈለጋችሁ ኖራችሁ በመጨረሻ ፍጻሜያችሁ የት ሊሆን እንደሚችል በምችለው ቋንቋ ባስረዳችሁ ደስ ባለኝ። በመጀመሪያ ያየሁት እንደ እሳተ ጎመራ በጣም የሚንቀለቀል የሚቃጠለውን አስፈሪ ስፍራ ነበር። ይህን ስፍራ መቋቋም አይቻልም። በሲኦል ያየኋቸው ሰዎች ሦስት ነገሮችን እያሉ በተደጋጋሚ ይጮኻሉ። አንደኛው በጣም ተቃጠል፣ ተቃጠል እያሉ ይጮኻሉ። ሁለተኛው ኧረ ጠማን ጠማን በጥማት ልንሞት ነው ይላሉ። ሶስተኛው ሁሉም አንድ ነገር ይመኛሉ። ውሃ ውሃ እያሉ ይጮሃሉ። ይህንን ጩኸት የሚጮኹት ሰሚና አዛኝ በሌለበት ስፍራ ሆነው ነው። እኔም ሞንኩ። በዚህ ምድር ያለን ሰዎች ብዙ ጊዜ እንዲህ እንላለን። እንደፈለግን ለመኖር በክርስቶስ ነፃነት አለን እያልን የፈለግነውን በማድረግ የራሳችንን ፈቃድ እንፈጽማለን። የሚያስጎበኙኝ መላእክቶች እዚህ ያሉት ምን አድርገው ነው ብዬ በጭንቀት ድምፅ ጠየቅኳቸው። እነሱም እነዚህ መጀመሪያዎቹ የምታያቸው ጌታችን በመስቀል ላይ የከፈለላቸውን ያንን ታላቅ ዋጋ ያቃለሉና ያልተቀበሉ የተሰጣቸውን ምሕረት ያቃለሉ ያላመኑበት ናቸው አሉኝ። እኔም በምድር ላይ የማውቃቸውን የኢየሱስን አዳኝነት ያቃለሉትንና ለወንጌል ልባቸውን ያልሰጡትን ሰዎች ማሰብ ጀመሩ። እባካችሁ እባካችሁ፣ የቻልነውን ያህል ወንጌልን እንንገራቸው። በጣም አስፈሪና በቃላት ልገልጸው የማልችለው ስፍራ ነው። አስጐብኚዎች የቀጥለው እንዲህ አሉኝ። እነዚህ ሁለተኞቹ ደግሞ በክርስቶስ እናምናለን የሚሉ ናቸው። ነገር ግን በፍጹም እንዳዳናቸው ጌታ ፈቃድና ሐሳብ በሕይወት ዘመናቸው ያልኖሩ ከኃጢአታቸውና ከክፋታቸው የማይመለሱ የቃል እንጂ የተግባር ሰዎች ያልሆኑ አማኝ ነን ባዮች ናቸው። ወገኖች ከጥፋታችንና ከኃጢአታችን መመለስ አለብን። በአፋችን ብቻ የምንዘምርለትና ስሙን የምንጠራ ብቻ መሆን የለብንም። እንደ ቃሉና እንደ መንፈሱ ፈቃድ የምንጓዝ የተግባር ሰዎች መሆን አለብን። ማንም ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማይ አይገባም የሚለው ቃል ያኔ ትዝ አለኝ። ዛሬውኑ ንስሐ መግባት ይገባናል። ምክንያቱም ወገኖች ሆይ በዚህ ስፍራ ውስጥ ብዙ የማውቃቸውን አገልጋዮችን እንዳስተውል ጌታ ዐይኖቼን ከፍቶልኝ ነበር። አስጎብኞቼ እንዲህ አልኳቸው፣ ከዚህ ውስጥ ብዙዎቹ በምድር ላይ ያሉ ምን እንደነበሩ እያወቅኩ ነው። እንደዛ አገልግለው ለምን እንደዚህ ይሆናሉ? በመጨረሻው እነዚህ እኮ ከጌታ ጋር በእርሱ መንግሥት መሆን የሚገባቸው ነበሩ። እንዴት እዚህ መሰቃያ ስፍራ ይማቅቃሉ? እስከ መቼ በቃጠሎና በውሃ ጥም ይሰቃያሉ? ለምን እዚህ ሆኑ? አልኳቸው በይበልጥ አንደኛው መልአክ ፓስተር ፓርክ አንተ የምታውቃቸው ክርስቲያን ነን ባዮችና በቤተ ክርስቲያን የምታያቸው ሁሉ በውጭ ማንነታቸው ብቻ ነው። አምላካችን ግን የውስጥ ማንነታቸውንና በእውነት ያገኙትን ድህንነት ያውቅባቸዋል። እርሱ ውስጣቸውን በደንብ ስለሚያውቅ በዚህ ግራ ይግባህ። ብዙዎች ለተለያየ ጥቅም ብለው ነው ጌታቸውን ሲከተሉት የነበሩት። ብዙዎች አገልጋዮች በቤተ ክርስቲያን የእሁድ አምልኮን የሚወዱት ከህዝቡ ገንዘብ የሚሰበስቡበትን ቀን ሌላ ቀን ስለሌላቸው ነው። ሊገለገሉ የሚመጡትም የሰባኪውን ስብከቱን ሲተቹና ሲያንጓጥጡ ጥለው ይሄዳሉ። መጸለይ አይወዱም። የአሥራት ሌቦች ብቻ ናቸው። እንኳን ያዳናቸውን ጌታ እንዲኖሩለት እንዳዘዛቸው ቀርቶ ስለ እርሱ አዳኝነት ለሌሎች አይመሰክሩም። ብዙ አገልጋዮች ከቤተ ክርስቲያናቸው መሪ ጋር ከመጣላትና እርስ በርስ ከመበላላት ውጭ ሌላ ሥራ የላቸው። የሞታቸው ጊዜ ሲደርስ ጌታቸውን ብዙ እንዳገለገሉ ራሳቸውን ይቆጥራሉ። ሲሳሳቱት ለነበረው ተግባራቸው በስተመጨረሻ እንኳን ንስሓ አይገቡም። የጌታቸው ምህረት በጣም የጌታቸውን ምሕረት በጣም ያቃለሉ ናቸው። ለዚህ ነው በዚህ ስፍራ ቅጣታቸውን የሚቀበሉት። ይህንን እያናገሩኝ እያለ በኮሪያ ታሪክ ክርስቲያኖችን በጣም ሲያሰቃይ የነበረ በጣም አስጨናቂው ኮሪያዊው የቀድሞ ፕሪንስና ንጉሥ የነበረውን አየሁት። ይህ የቀድሞ የኮሪያ ንጉሥ ብዙ ክርስቲያን ሆኖ ያገኛቸውን ሰዎች አንገታቸውን ተቆርጦ እንዲሞት ፈርዶባቸዋል። ሌሎቹንም በምድር ላይ በብዙ ጭካኔያቸው ታዋቂ የነበሩና በይበልጥ የክርስቶስን ቤተክርስቲያን ያሳደዱ የነበሩትን ሰዎች በዚህ ስፍራ ሲሰቃዩ መለየት ቻልኩ። ከዛም በጣም ድቅድቅ ጨለማና የሚያስፈራ ሌላኛውን ስፍራ ወሰዱኝ። በፍጹም ድቅድቅ ከመሆኑ የተነሳ እንዴት ነገሮችን መለከት እንደነበር አላውቅም፣ ግን በጣም አስፈሪ ጨለማ በሕይወቴ እንደዛ ይቼ አላውቅም። እኔም ላስጎብኚዎቼ እረኔ ምንም ማየት አልችልም፣ እንዴት ነው ይህን ስፍራ መጎብኘት የምችለው? አይታየኝም ብዬ ጮኹ። አንደኛው መልአክ ትከሻዬን መታመት አደረገኝና ትንሽ ታገስ አለኝ። ትንሽ ቆይት ብሎ አይኔ በደንብ ማየት ቻለ። በጣም ብዙ እርቃናቸውን ያሉ ስፍር ቁጥር የሌላቸው ሰዎችን ተመለከቱ። ሁሉም ገላ ውስጥ በሚገባ የሚታይ የተለያዩ ተንቀሳቃሽ ትሎች በሰውነቶቻቸው ቆዳ ውስጥ ይርመሰመሳሉ። ከአናታቸው እስከ እግራቸው ጥፍራቸው ባለው ሰውነታቸው ውስጥ የሚርመሰመሱ ትላትሎችና በጣም አስፈሪ ተንቀሳቃሽ ነገሮች ያሳክኳቸዋል፣ ያቃጥሏቸዋል፣ ይበሏቸዋል። ስለዚህ በጣም ይሰቃያሉ። የሚበላቸውን ቦታ ሊያኩትና ሊያሹት ይፈልጋሉ ግን የቱን አከው የቱን እንደሚተውት የቱ ጋር ይዘው የቱን እንደሚለቁት ስለሚያቅታቸው ጥርሳቸውን ንክስ አድርገው ይጮኋሉ። ያኔም በማቴዎስ 13 ቁጥር 50 ላይ ያለው በዚያ ጥርስ ማፋጨትና ለቅሶ ይሆናል የሚለው ቃል አስታወስኩት። እኔም እነዚህስ ምን ቢያደርጉ ነው እንዲህ የሚሰቃዩት ብዬ ጠየቁ። እነዚህ በክርስቶስ ያላመኑበትና በሕይወታቸው ዘመን እንደ ልባቸው ተሳዳቢዎችና ረጋሚዎች ናቸው በምድር በነበሩበት ዘመን በሌሎች ላይ የተሳደቡትና የተራገሙት ቃል ዛሬ እንደማያንቀላፋ ትል እየነዘነዛቸው ነው አሉኝ። በዚህ ጊዜ ተሳዳቢዎች መንግሥተ ሰማያት አይገቡባትም ያለው የአንደኛ ቆሮንቶስ ምዕራፍ 6 ቁጥር 10 ቃል ታወሰ። በዚያው ስፍራ አካባቢ ብዙም ሳንርቅ የሆነ አንድ አስጨናቂ እጅ የሚመስል ነገር አንዳንዶቹን ሰዎች እያለፈ እየሄደ ሆዳቸው ውስጥ የሆነ ነገር እንደሚፈልግ ሰው እጁን እየከተተ ያሰቃያቸዋል። ሰዎቹም እጁን ለመሸሽ ይፈልጋሉ ግን አይችሉም። እጁን ሲከትባቸው በጣም ይሰቃያሉ። ይህንን በተደጋጋሚ ያደርግባቸዋል። እኔም ለምንድን ነው እነዚህ የሚሰቃዩት ብዬ ጠየሁ። ሌላኛው እንዲህ አለኝ፣ እነዚህ በምድር በብዙ ሀብትና ባለጠግነት የተትረፈረፈ ሕይወት የነበራቸው ነበሩ ነገር ግን በጣም ስግብግቦች ከመሆናቸው የተነሳ የብዙ ድሆችና የተቸገሩ ሰዎች ዕዳ እንዳለባቸው በቅርበት የሚያውቋቸውን ዘመዶቻቸውን እንኳን ሳይቀር መርዳት አይፈልጉም ነበር። በሕይወታቸው ዘመን ሁሉ በጣም ስግብግቦች ናቸው። ዛሬ በምድር ሳሉ የወዱት የነበረውን ሆዳምነታቸውን እየተቀጡት ነው። በጌታዬ ምሕረት ሕይወቴ ስትመለስልኝና ወደ ቀድሞ ጤንነቴ ስመለስ የሰበሰብኳቸውን ሀብትና ንብረቴን በሙሉ ሸጬ ብዙ ድሆችን ሳኖር የነበረውና በታማኝነት ጌታ የሰጠኝን ሀብት ለቤቱ ሥራ ማዋል የጀመርኩት ለዚህ ነው። ለካ እኔም ሳላውቀው ስግብግብና የራሴን ምቾትና ድሎት ብቻ መወድ ሰው ነበር። ወገኖቼ ሆይ፣ እንደ ሲኦል አስቀያሚና የከፋ ስፍራ የትም የለም። ወደ ሌላኛው ስፍራ ሳይ ደግሞ አንገቶቻቸው በስለታም ሰይፍ እየተቆረጠ የተቆረጠው አንገታቸው ሕይወት እንዳለው ሰው የሚንቀሳቀስና ተቆርጦ የሚጮሁ ሁኔታዎችን ሳይ እረ እነዚህስ ደግሞ ምን አድርገው ይሆን ብዬ በሲቃ ጠየቅኳቸው። እነዚህ አምላካችን በጣም ጥሩ የሚያስብ ጭንቅላትና እውቀት የሰጣቸው ሰዎች ነበሩ። በምድር ላይ መልካምን ነገር እንዲሠሩ፣ ለሌሎች ጥቅም እንዲያካፍሉ የተፈጠሩ ሰዎች ነበሩ። እነሱ ግን በጣም አጸያፊና በምድር የሚኖሩ የሌሎች ሰዎችን ሕይወትና ኑሮ የሚጎዳና አደጋ ውስጥ ለሚከት ነገር ያንን ዕውቀትና የተሰጣቸውን ጥበብ የተጠቀሙበት ሰዎች ናቸው። ያንን ዕድል ባለመጠቀማቸው ዛሬ ጥበባቸውና ዕውቀታቸው በቅጣት ላይ ይገኛል አለኝ። በእነዚህ የቅጣት ሁኔታ እየተደነኩ ወዲያው ሌሎች ደግሞ የተለያዩ የሰውነት ክፍሎቻቸው በሳለ ነገር የሚቆራረጥባቸውን ተመለከቱ። ስለቱ በይበልጥ የእግራቸውንና የእጃቸውን ክፍል እየዞረ ይቆርጥባቸዋል። በዚህ መቀጣታቸው ምክንያትን ስጠይቅ እነዚህማ አገልጋይነን ባዮች ናቸው አሉኝ። ነገር ግን ከመንጋው ሃብትና ክብርን ሲሰበስቡ ይኖሩ የሞተላቸውን ጌታ በኖሩት ኑሮ ያሰደቡና ያንቋሸሹ ለገንዘብና ለጥቅም የተሯሯጡ ናቸው። ዛሬ የዛ ስራቸው ዋጋ እየተቀበሉ ነው አሉኝ። በጣም አስፈሪ ስቃይ ነው። የተቆረጠባቸውን እግርና እጅ መልሰው ሊገጥሙት ሲፈልጉ መልሶ ያ ስለት እየቆረጠ፣ በዚህ አይነት ተደጋጋሚ ቅጣት ሲሰቃዩ ማየት በጣም ያሳዝናል። በወዲያኛው ስፍራ ደግሞ ምላሳቸው በቀጭን ገመድ ታስሮ ከሌላኛው ሰው ምላስ ጋር በተመሳሳይ መልኩ ተሳስሮ የሚጎተትባቸውና በጣም የሚሰቃዩ ሰዎችን አየሁ። እረ እነዛ ደግሞ ምን ሠርተው ይሆን አልኩ። አሁንም እነዚህ የተለያዩ አራት ነገሮችን በምድር በነበራቸው ይሁት በተደጋጋሚ ንስሐ በሌለው ሕይወት የተዘፈቁ ናቸው። አንደኛው በሚያገለግሉ ሰዎች ላይ ክፋትን ብቻ የሚናገሩ ሐሜተኞችና የአገልጋዮችን ውድቀት የሚያስደስታቸውና ውድቀቶቻቸውን የሚያውጁ ምላሶች ናቸው። ሁለተኛው ምክንያት በቅን ልብ ጌታን የሚያመልኩትንና የሚወዱትን ተቺዎች፣ አሰናካዮች በቃላቸው የብዙ ቅዱሳንን ሕይወት የጎዱና ያሰናከሉ፣ ያሳዘኑ እንዲሁም አንዳንዶቹን ከቤተ ክርስቲያን እስኪቀሩና ጌታቸውን ማምለክና መከተል እስኪያቆሙ ድረስ ያደረጉ ምላሶች ናቸው። ሦስተኛው ምክንያት የትዳር አጋሮቻቸውን በመጠጥ ኃይል እየሆኑ በቃላቶቻቸው የጎዱና ብዙዎቹ ሞትን እስኪመኙ ድረስ በስካር ንግግራቸው ያሰቃዩ ምላሶች ናቸው። እነዚህ ሲቀጡ የምታያቸው አሉኝ። ባካችሁ ዛሬ በዚህ ሁኔታ ውስጥ የምንኖር በንስሐ ወደ ጌታ ስንመለስ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ተብሎ በአንደኛ ዮሐንስ ምዕራፍ አንድ ቁጥር ሰባት ላይ ተጻፈው ቃል የታመነ ነው። ዛሬውኑ ጌታ በምህረት እንዲያገኘን በፊቱ ተዋርደን እንቅር። ኃጢአታችንን በመስቀሉ ላይ በፈሰሰው ደሙን እናሳጥ። ከዚህ የሥቃይ ስፍራ ጉብኝት ቶሎ በወጣ ደስታ ነበር። ግን በወዲያኛው በኩል ደግሞ ብዙ ወንዶችና ሴቶች በረጅም ትልቅ ሚስማር መሳይ ነገር ሆድ ሆዳቸውን የሚወጋ ነገር አይቼ፣ የነዛስ የመንቅጣት ሥቃይ ይሆን ብዬ በፍርሃት በመደነቅ ጠየቅኩ። እነዚህ ከጋብቻ ውጭ በሆነ ግንኙነት በሕይወት ዘመናቸው የኖሩና አምላካችን ላወጣው የተቀደሰ ጋብቻ አመፀኛ የሆኑ ናቸው የሚጸንሱትን ጽንስ በግፍ ያስወረዱና ከዚህም አድራጎታቸውና ኀጢአታቸው እንዲሁም ክፋታቸው በንስሐ ከመመለስ ይልቅ በተደጋጋሚ ይህንኑ ተግባር እየፈጸሙ ኖረው በሞት ወደዚህ ቅጣት የመጡ ናቸው። ሌሎቹ ደግሞ የአምላካችን ሕግ ተቃውሞ በምድር በኖሩበት ዘመን ከተመሳሳይ ጾታዎች ጋር ተጋብተው የኖሩ ናቸው። በንስሐ በኢየሱስ ደም ያልታጠቡ ይኸው ቅጣት ይጠብቃቸዋል። እዛው አካባቢ ዞር ስል ከንፈራቸው በሆነ ስለት ነገር የተቀደደባቸው የሚመስሉ ወይም በእሳት ከናፍርቶቻቸው አካባቢ የተለበለቡ የሚመስሉ ሰዎችን በህመም የሚሰቃዩትን አየሁ። ኧረ ረ የእነዚህስ ደግሞ ጉድ ምን ይሆኑ? አልኳቸው። እነርሱም ሲመልሱልኝ እነዚህ ሴትና ወንድ ልጆች የልጅ ልጆች ናቸው ወላጆቻቸውንና አያቶቻቸውን በስድብ ያሳዘኑ የሚራገሙ ጸያፊ ቃላት በአሳዳጊዎቻቸውና በወላጆቻቸው በዕድሜ ከፍ ባሉ ሰዎች ላይ የተናገሩ እንዲሁም ከታላላቆቻቸው የይቅርታ ምላሽ ሲሰጣቸው በዛ ምትክ እጅግ ጽዩፍ የሆነ ቃላትን በመሰንዘር የብዙ ሰዎችን ነፍስ በሐዘን እና በጉዳት ወደ መቃብር የሰደዱ ከንፈሮች ናቸው። እነዚህ ሰዎች የተሰጣቸውን የንስሐ ዕድል ስላልተጠቀሙበት ወደዚህ ስፍራ መጥተው በዚሁ ቅጣት ይሰቃያሉ።